ሰላም ሰላም እንደምን አላችሁ ደህና ናችሁ እግዚአብሔር ስሙ የተባረቀ የሆነ በጣም ደህና ነኝ እናንተም ደህና እንደሆናችሁ እምነቴ ነው ዛሬ ወደ ፕሮግራም የልሄድ ዶክተር ዛኪር ናይክ ያዋቸው ታያታቸዋላችሁ ዘና ብለው ሳውዲ ከገዛችላቸው ወንበር ቁጭ ብለው ነው እንትን የሚሉት የሚያስተምሩት ዛሬ በሚስዋ በሚስዋ ሚስትን እንዴት እንደሚገረፍ በሚስዋ ይነግሩናል። ጥያቄ ቀረበልኝ። እኔ ደግሞ ያን ጥያቄ በሚገባ እንትን አደረግኩት መለስኩት። ቁርአንን ስለ መጽሐፍ ስለ ሚስት እንዴት እንደምንገርፍ እንዴት ያስተምራል ቁርአን? ሲይዝ ኢን ሱራ ኒሳ ቻፕተር ነምበር 4 ሙስሊሞች ምንድን ነው አንዴ ስንወያይ ምን አሉ መሰላችሁ? መጽሐፍ እኮ ስለ እንትን ስለ ሴቶች ትልቅ ክብራል። እንዲያውም የሴቶች ምዕራፍም ይባላል ሱራ አኒሳ ኒሳ አልኒሳ፣ ምንድነው የሴቶች ምዕራፍ ነው። የሴቶች መጽሐፍ ነው። የሴቶች ምዕራፍ ግን ያ መጽሐፍ ሴት ግማሽ ናት ይላል። ከወንድ በተፈጥሯ እንትን ያለች ናት ግማሽ ናት ይላል። ያው መጽሐፍ ደግሞ እሳቸው የሚሉትን ሴትን ግራፋት ይላል። ስለዚህ ለሴት ልጅ ያለው ክብር አለህ በጣም ትልቅ ነው። ዋው ዋው! እሺ እንሂድ። እሺ ሚስትህ አልሰማ ስትል ትመክራት አለ። ከዛም አልሰማ ካለች ታስጠነቅቃት አለህ። ትመክራት አለህ፣ ታስጠነቅቃት አለህ። አሁንም አልሰማም ካለች አብረሽ አልተኛም ትላለህ። በቃ እዛ ራስሽ ስትንከባለሽ ታድሪያለሽ እንጂ ትቀጫለሽ፣ እኔ ጋር አልተኝም ትላታለህ። አሁንም አልሰማም ካለች ቀስ አድርገህ ትመታታለህ። በምንድን ነው በሚስዋ ይባላል። በቃ ሚስዋ ሚስዋ ምንድን ነው? የጥርስ ማሟጫ ሲቆይ፣ የጥርስ መፋቂያ ሲቆይ፣ ምንድን ነው? ሲምቦሊክ ነው፣ ለምልክት ነው የምትመታት እንጂ እንደው ዝም ብሎ ሲምቦሊክ ነው። በጥርስ ማሟጫ የምትመታት አሁን የትኛው በየትኛው ምስት የለ ግራፋት እነዚህ የጥርስ ማሟጫዎች ነው። ይህ ትልቅ ነው። ሲምቦሊክ ነው ወይስ በዚህኛው። አላ አላህ ለምን በትንሹ ጥርስ ማሟጫ ለምን አላለ? ምክንያቱም በአሁኑ ዘመን ይሄ የሆነ ኤሌትሪክ የሆነ የጥርስ ማሟጫ አለ። ታዲያ አላህ ለምንድን ነው አላህ የሰጠው ግልጽ ነው ከተባለ እንዴት በጥርስ ማሟጫ ሚስት ሆነች? እን ጥርስ ማሟጫ በጥርስ ማሟጫ እንትን በረ ሲምቦሊክ ለምልክት ለምልክት ነው በጥርስ ማሟጫ ትላታለ፣ በዚህኛው ቢላት ስለዚህ የአላህ የትኛው ነው የአላህ መግረፊያ አላህ ያዘዙት የትኛው ነው ወገኔ እነዚህ ናቸው ሲምቦሊክ ነው በምን በሚስዋ በሚስዋ አልጋን ምንትናለች ሁሉንም እንቢካለች ካለች፣ ምክሩንም አልተቀበለች። ምን አለች? በመጨረሻ የምትመታው በዚህ ነው ይላል። ምንድን ነው ቁርአን? ፈጽሞ እንትና ይል ምቱ ይላል አለ። አሁን ደግሞ ኔቨር ፈጽሞ አይፈቅድም። ሚዲያው ሁሉ እያጣመመብን ነው። ቆራን የሚለው አቅም ሰዓት ነው የሚለው አይሻ የተገረፈችውን እናታቸው የተገረፈችበትን ወደፊት እናያለን። ኦፕን ዩር ሀርት ምንድን ነው ኦፕን ማድረጋው? ኢየሱስ እኔማ ኦፕን አድርጎኛል። ያላህ ዱልማ ወይም ጨለማ ምን ሊያደርግልኝ ነው አላህ? የግዳ ልብህን ክፈትና ዝም ብሎ እንደዚህ አይነት አታ ላዩ ነው አስተማሪ እንትን ብለህ ወደ ዘላለም ህይወት አንተ ና እና ተረት ተረት አያስፈልገንም። ህይወት ነው የሚያስፈልገው። በጥርስ ማሟጫ ሊያሟጫት ነው። ሚስት ጥርስ ናት እንዴ? በጥርስ ማሟጫ እንትን የሚባለው በጥርስ ማሟጫ የምትገረፈው ጥርስ ናት እንደሱ። የጥርስ ማሟጫ የተሰራው ለጥርስ ማሟጫ ነው፣ ሚስዋ እንጂ ለእንትን አይደለም። ስለዚህ ሄነው ጌታ ኢየሱስ ህይወት ነው። በሱ የሚያምኑ ሁሉ አያፍሩም፣ አይዋረዱም። አላህ እና የስልምናንትን ግን ውሸቱን ነው የሚናገረው። ይሄ አንድም እውነት አይናገርም። ምክንያቱም ብዙ ስለማሳያችሁ ወደፊት ብዙ ስለማቀርብላችሁ ነው። ደና ሁኑልኝ፣ ደና ሁኑ። እግዚአብሔር ከእናንተ ጋር ይሁን በይ።